ባትወደኝም ባታዋራኝም ወድሃለሁ ፎዋት ለምኑ ለማለት ሎጂካሊ ስታልክ ለምኑ ነው የምትሄደው? ቤተሰብ እንዲህ ያሉ ነገሮች ላይ እንደውም ጠንቀቅ የተሻለ ነው ብዬ አስባለሁ። ወንድሜ ይቅር ማለት አልፈልግም፣ ሚስቴ ማየት አልፈልግም። ኪነ ጥበባችን ደግሞ አሁን የሚያወራው ፍቅር አለ ሌላ ታሪክ የሆነ ቅድም ጠቀሳ አርገን ያለፍ ከትዳሬ ውጭ ከሌላ ሴት ጋር ጀምሬ ያለው ወይ ደግሞ ባለትዳር ናት

ሆን ብዬ ያገባ ወንድ ነው የምከተለው፣ አለች። ለምን የጓደኛ ባል አይሆኑም? ለምን የዘመዶቼ ባል አይሆኑም? ሆን ብዬ እና ደስ ይለኛል አለች። ለአንተ ብዬ ነው፣ ለአንቺ ብዬ ነው፣ እንደዚህ የምንጎዳው፣ እንዲህ የምሆነው፣ የእኔ መምጣት የእናቴን ህይወት ሰውነት አበላሽ